እኔ ለራሴ እንደ ሰባት ዓመት ሕፃን ልጅ እያፋፋኝ ነው። ሄደው የእናንተስ ፍፍት አልኩ እኮ። አሁንማ እንደ በስመ አብ ወወልድ ወመንፈስ ቅዱስ። ከዛ አሁን እኔ ከሁለት ሰዓት ምን በፊት ያያችሁን ቤታ ነኝ። ያቺ ሴክሲ ውይ ውይ ውይ ውይ አበሻ ውይ አበሻ ውይ አበሻ ቅጡ መደብሻ። ለነገሩ ሁሉንም አበሻልሽ ነገር ሲሉ ሰክሬ ነው፣ ጠጥቼ ነው እናቴ ሆድ ከፍቶኝ አሁን እኮ እንዲህ ነው እኮ። ተነቃቃን እኮ ጋይስ፣ ነገ መጥቻው ሀበሻን ሀበሻን ሁሉ ሰድበሻል ይቅርታ ጠይቂ ብሉኝ፣ እንደ በፊቱ ማናባን ይቅርታ የምታስጠይቀኝ አልልም። እሺ ይቅርታ ሰክሬ ጠጥ አድርጌ ጠጥቼ ደንብዤ፣ ወይም ደግሞ በቃ ቤተሰቦች ያስከፍቶኝ ሆድ ባዶ ሆኖ ተሰምቶኝ እርቦኝ የታባጡ ቅጥቅጥ እያረኳቸው፣ ነገ ማለት እንደዛ ነው። ሲስተሙ ነው ጋይስ፣ ሲስተሙ። ኧረ ውሃ እየጠጣሁ ነው ድርቅ እንዳልልባችሁ ያው ይሄ ነው እኮ ችግራችሁ፣ ይሄ ነው እኮ ከኩሽና ወሬ አትወጡም። እኔ አሁን ስለ ራስ እግዚአብሔር እግዚአብሔር ምስክሬ ነው፣ ከጉቺ ጋር ጭንቅላት ያልተያያዘም አያችሁ፣ ተንኮላችሁ። ጉቺ ጉቺ ብቻ ናት። እንደ መጠጥ የምጠጣው ስንቱ መጠጥ ጠጥቶ ዳቦ፣ ምኑን፣ ምናምኑን፣ ምኑን፣ ጸጉሩን፣ ምኑን ሲበትንብናል እንደ ይኖረው ስንት ነው ያየነው፣ ስንት ዳቦ፣ ስንት ጸጉር ሲበተን ቲክቶክ ላይ እየጠጡ ስንቱን ነው ለሃይብ ላይ ከስክሪን እየወጣ የስንቱን ፀጉር እያላችሁ ያያችሁትኝ ስንቱን ምናምኑን ከፍቶ። እኔ ስለ ጉቻ አልኩ። እኔ አልኩትኝ መጠጥ ጠጥቼ ነው። መጠጥ ያሳስታል፣ አሳሳተኝ። ለምንድ ነው ከመጠጥ ከመጠጥ ጋር ሲሆን ዜድ አጠጣ። ዜድ በቀን ሰባቴ ነው የምትጠጣው? አንዴት ተወጋውን አንዴ አልተወጋውን እንዴ

አይ ሀቢብዬ፣ እንዴት ነህ የእኔ እናት እንዴት ነህ? አንቺ እኮ ከስትረስ ውስጥ እንደዚህ ኖች ስትረስ ላይ ነበርክ። ኧረ እባክህ የምን ስትረስ? የሚጨነቅ ይጨነቅ አባቱ። ላይፍስ ሾርት ህይወታችን ናት ምናምን ነው። ፈታ በዘና በል። ልብ ውስጥ የሚሰማን ነገር አርጋ ትጨናነቅ ደግሞ አምሮባል

ላስማፍ ሙሽኪላ ስም ሀቢቢየ፣ እንዳይከፋል። እኔ ሲንግል ስትሆን አልፈልግም። አብረን ስትሆን ነው ደስ የሚለኝ የምፈልግህ። በደንብ ፍቅር የሚጨምረው መውደድ የሚጨምረው አብራችሁ ስትሆኑ ነው። ሲንግል ስትሆን አልፈልግም። ሄደች እኮ ቀን ተሳፍራ ሄደች። ሁም ለነገሩ ምን ትሰራላለች? ምን ትሰራላለች? ጫማዋን የጨረሰ ሴትዮ እንደ ልቤ ማውራት ይችላል። በባቡር ተሳፍራ ጆከር ጋር ሄደች ማለት አልሰማሽ? ምንም ነገር ኧረ እኔ ምንም በእውነት ቤታነብሽ፣ በጣም ሸንቃጣ በሰውነት በልጣት አለው ብላ፣ ሶስት ቀን ነው በሳቅ የሞትኩት። ሶስት ቀን ሞቼ ነው የተነሳሁት፣ እንደዛ ብላኝ። ሀሜት አይሆንብን? የራሳቸው ጉዳይ። ሀሜት አይሆንብን? ያየሁትን ንገረኝ። ቤታን በልጣት አለው ሴክሲ ነው የምናምን ስትል፣ እኔ በሳቅ ሶስት ቀን ሞቼ በአራተኛው ቀን ቀስቅሰው አስነሱኝ። እሱን ያየሁትኝ። እስኪ አንተ ንገረኝ ምን ተፈጠረ? ራ ወጣማለች ሰው ደና ደና ነገር አይለቅም። ሶስት ሺህ ሰው መሀል እንደንትን አዋርዶ ሲያስወጡ ሲያስወጡኝ አትለቁላቸውም። ጥሩ ጥያቄ። ሀቢብ የሚቀብራቸውን ሰዎች እኔ ጠብ ያደርኩኝ እዚህ ያማለልኳቸው ነው የምንቀብራቸው። አብረን ፓርትነር ነች ሀቢቢዬ፣ ያመጣል የሞቱትን። እኔ ደግሞ ወደ ሰማይ ከመሄዳቸው በፊት አንዴ ምልል በሉ ሻፍ ዱብዬ ሽፍድ አድርጊያቸው፣ ከዛ ሀቢብ ጥባርጎ ወደ ሰማይ ይሸኛቸዋል። እሱ ነው ስራዬ። ዋስር ጃፕ ላልሹ ልጅ፣ አመሰግናለሁ ሀቢቢዬ። እኔ እንድጨና ቀለል በለል አትጨነቅ። ጋንታናሞ ተዘጋ አልተባለም? እንደ እናንተ ሀገር አሜሪካ። ምን ነው ሀቢብዬ? ሀቢብ አንድ ያስገባት፣ አንድ ያስገባት። እንዲቦራ ደብሯታል ማለትለች ወታለች። ምንድን ነው? ጫወት ነው። አይ የዘጋችብኝ እኔ እኮ ቀልድ ነው። አንተ ምን አይነት ሰውነት ሀቢብ እኔ መቻ ወኩኝ እኔ ሌላ ጊዜ እንትን መጀመሪያ እኮ ጨዋታ ነው። አዲስ መላክ አልችልም። ማርያምን ለአዲስ ንገሯት፣ ጭራሽ አዲስ ጋር መላክ አትችሉም። ስክሪንሻት አድርጌ አስቀምጬላታለሁ፣ አውቄ እንዳይመስላት። ስክሪንሻት አድርጌ አስቀምጬላታለሁ። መላክ አትችሉም

ቅጣቱ፣ አንደኛ ቅጣት አንደኛ ቅጣት ቆይ ዝም በል። አንደኛ ቅጣት አስር ቃሪያ። ሁለተኛ ቅጣት አስር ጊዜ በውሃ በጫማ ውሃ መጠጣት። ሶስተኛ ቅጣት ሽንት ቤት እግሩ እኮ ቁጭ አምስት ደቂቃ። አራተኛ ቅጣት ቲቪ መስበር። አምስተኛ ቅጣት ለአርሴማ ለቅድስት አርሴማ፣ ነገ አርሴማ ነው። አምስት ሺህ ማለበት፣ አሁንም አስር ሺህ ጨመርኩበት። ሂዶ ቪዲዮ ለአባ ዜድ የምትባል መርቁልኝ እያለ ይስጥልኝ ቤተክርስቲያን፣ አርሴማ ሄዶ፣ ቆይ በሙዳንቺ፣ ቆይ፣ ቃ ቃ ቃ ቃ እኔ ትንሿን አንበሳ ሰጥሻለሁ። አትሰጥኝም? አትሰጭኝም ማን ስለሆንኩኝ ነው የምትሰጪኝ? ማርያምን አትሰጭኝም። ቤታ፣ ዝም ብለሽ የማይሆን ነገር እንትን አትበይ። ድች ሜ ቅጣት በሌላ ያቃጠረኝ እኮ ነው የዋለ በጣም የተጫወት ነው ጌም ቤት ታየው ሞት የሆነ ጌም ነው የተጫወት ነው። በቃ ተቀጣልሽ። በቃ ሴድ